ጉድ ያለው ገንፎ አድሮ ይፋጃል አለ አገራችን ሰው። ድሮ እናትና አባት ልዩን ትድር ማለት ነው። መሽስ በክብር ልዬ ባለጋዴ አይደለችም ተነ ድንግሏን ነው የምታገባው ብሎ ለሽማግሌ ይናገርና ቶሎ ይተተህ ድንግል ይጠፋል። የዛን ጊዜ ባል ቀበቶውን ፈቶ ወይም አለንጋ ይገርፋታል። ወይ ባለንጋ፣ ወይ በቀበቶው ደሙ ውስጥ የሚንጨፈጨፍ ሰውነቷ ይገርፋታል። ወንድ ይግረፋት አንዲት ሴት ድንግሏን መስጠት የሚጠበቅባት ለመጀመሪያ ላገባችው ለባሏ ነው። ዝም ላይ እየተልከሰከሰ በየቦታው ተከፍታ መስጠት አይጠበቅባትም ከትዳር በፊት አሰላም አሊኩም ራህመቱላሂ ወበረካቶ። ውድና የተከበራችሁ የመሪያም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ ሰላም ነኝ ሐምድሊላ። ለቻናሉ አዲስ የሆናችሁ ሸር ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬ ደግሞ የመጣሁት ምንድን ነው አንድ ልያገረድ ታታገቢ በፊት ወይም ተባልሽ በፊት መልከስከስ መጨማለቅ የለብሽም። እናትና አባት ልይህን ለልዬ ወይም ታይታ ወይም ሰው አይቷት እሷ ትሆናለች ለልዬ ብሎ ተለምኖ ትታገቢ። እናትና አባት በሙሉ ኮንፊደንስ ድንግልና ብሎ ይድርሻል። አንቺ ግን በየቦታው ትንትንዘላዘል ያ አስወስደሽዋል፣ ተዛባልሽ በቀበቶ እና ባለንጋ የሰውነትሽ ደም እስተሚንቸፈችፍ ይገርፈሻል፣ ይግረፍሽ ይገባሻል። አዎ፣ ዝርክርክ ሴት ይሄም ቲያንሳት ነው። እና ዛሬ እንግዲህ ጀማል ሁለት ሴት ሁለት ልጅ ወልድ ያለት አንድ ሴት አንድ ወንድ ልጅ የሁለት እናት የሆነችውን ጥፋተኛ ነሽ ብሎን ቀበቶ ላጥ አርጎ አውጥቶ ሊገርፋት ነው። እኔ በነገራችን ላይ እንደው ወንድ ልጅ ደስ የሚለኝ እንደው ሚስቱ እንዲህ ትትል ሴትና አህያ ብትር ይወዳሉ። ሴትና አህያ እንደው ተታችም በካልቾ ነቀል እንደው ተወገቧም ተዲያለውም እንደው ባለንጋም ሆነ በቀበቶ ላጥ ትታረጋ ድንገት ትላለች። አለበለዚያ ሴትና አህያ አስተሳሰብም የላቸው በቃ ብትርም ይወዳሉ። ሰላ የምትለው ሀይ ብለሽ ነካ ትታረጋ ባለንጋና በቀበቶዋ ሸምቀቅ ትላለች። አለ በለዛ ዝረን የምትሆን ነው እና ሁለት ልጅ ወልድ ያለት ዛሬ በቀበቶው ሊገርፋት ማለት ነው። መገረፍ አለባት። ትፈልግ አመርታ ለብሰዋለይ ትፈልግ ደግሞ በርበሬ በጥብጣ ትሰጠዋለች። እሷ ተቀምጣ ሱላቡን እየጠረገ ይሰራ ይወላል። የትም ትንከራተት በብርድም በጣሃውም እሷ ተቀምጣ መዲያም መስላ ተኳኩላ ያመጣውን ከትፋ ልጣ አቁላልታ መስራት አቅቷት በበርበሬ ብጥብጥ ትሰጠው። ዛሬ ልበቀልሽ፣ የባለፈውን የባለፈው ሰው ፊት ነኝ፣ አልናገርም፣ የሰጡኝን መብላት ይጠበቅብኛል እንጂ ብሎ ዛሬ በቀበቶ ቀበቶውም ፈቷል፣ እንግዲህ ይላጥሽ በቀበቶ ይገባሻል። ይሄ እያልሽ ለጥርስሽ ልከት ይኖርሽ። ሴቶች በነገራችን ላይ ሴትና አህያ አንድ ነው። በአስተሳሰብነት ይለያያል እንጂ በሌላው ነገር አንድ ነው። ለምን ብትሉ ባሎቻችን ጥሩትን ትሆኑልን ልከት የለንም። አሁን የጀማል ሚስት ጀማል ማለት ነው፣ አረብ ሀገር መጥቷለች፣ መጥቷል፣ ትመጡ፣ እሷም እሱም ምንም ነገር ሰርተው ወይም ኑሯቸው አለሉ። አሁን ይሄን ይዛ ጠንክሮ እየሰራ ወላሂ አረብ ሀገር የበለጠ ኑሮ ነው የማይኖረው ማለት ነው። እሷም እሱ ግን እሱ ዋጋ እየከፈለ እየሮጠ ነው በብርድ በፀሐይ በለሊ በጨለማ በቀን በጧት ማለት ነው። ስለዚህ እሷ ቁጭ ብላ የተሰራ ነገር ከትፎ ልጦ ሰርቶ ማቅረብ ተቃተት። ባለንጋምት ያንሳት ነው። በቀበቶምት ያንሳት ነው። በኤሌክትሪክ ሽቦ ግረፋት ማለት ነው። ኤሌክትሪክ ሽቦ ሰርስራ አትገባለች ማለት ነው። ይሄ ቀበቶ አሁን ይሄ አርቲፋሽን ቀበቶ ይሄ ዝም ብሎ ይሄ የቻይና ቀበቶ ቻብ ቻብ ነው የሚያደርገው። እንደ ፈረንጂ ሽንኩርት ልክ እንደ እዚህ ሽንኩርት ይሄ ሽንኩርት አሁን ባልዬ ጓደኞቼን እየመጣለሁኝ ሽክ ያለ ዶሮ ሰርተሽ ጠብቅኝ አለኝ። እንደው አንድ ዶሮ ወለ ሁለት ተተለው አንድ ያለኝ ለአንድ ይበቃል። ይሄም የፈረንጂ ሽንኩርት ነው እንጂ ሽንኩርት ነው እንደው ለአንድ ይበቃል ብዬ ይሄን ገዝቼ መጣሁ። ግን አይረባም ዝምሎ ቆዲያው ብዛቱ ነው እንጂ አይረባም። አሁን ይሄ እንደው ላንዱ ዶሮ ይበቃኝ መሆን እንደምንም ብዬ አብቃቅቼ ሰርቻ ሻን ባሌ ጓደኛውን ይዞ ስለሚመጣ እንዲያሳፍረኝ እንደምንም ብዬ ሰርቻ ቀርበዋለሁና ወንድ ልጅ እንደው ተውጭት ይመጣ የኔ ፍቅር የኔ ማለ እያልሽ፣ እንደው ታንገቱ ስር ማ እያልሽ እየሳምሽ፣ የሚሳመውን ሁሉ ነገር እየሳምሽ፣ ልብስህን አውጣ ታጠብለሽ

ትዳር ጎጆ ቤት ያመራትን በስድስት ቤት የአረብ ሀገር ስራ ያጠወለጋትን ያስጠላትን አንዲቱን ገልብጦ ነው የሚያገባብሽ። እያንዳንዲ ሽሄ አለይ ባሌ ወደኛ ላንከባክቦ ነው የሚይዘኝ እያላችሁ እየተንበለደዲያቸው ለባሎቻችሁ ስርዓት የለላችሁ ሴቶች ስርዓት ይኖራችሁ። ወንድና ውሻ ሆዱን ይወዳል። ወንድ ልጅ ደግሞ እንክብካቤ ይፈልጋል። የዚህን ጊዜ ገልብጦሽ ሌላ ቱን እንዲያገባብሽ ስንት አለች አረብ ሀገር ትዳር ፈላጊ ልይ ፈላጊ ጎንበስ ቀና ብላ ወንድ የምታከብር ናገር ያለው ሴቶች በነበረው ቪዲዮ ዛሬ ይሄን መስል ነበር። ቀጣይ እስከምንገናኝ ወሰላም አለይኩም ረህመቱላሂ በረካቱ ሸላይክ። ሰብስክራይብ እያደረጋችሁ አበረታትኝ አጠንክሩ፣ ደህና ዋሉ።